ጽንሱ እንዴት መቋረጥ እንዳለበት ዶክተር ጋር ደውያለው እናቴም ጋር ደውያለው እና ጽንሱ የሚቋረጥበት መድኃኒት ሰጥቶኛል። ልጁ ጥቁሪውን ቀዩን ስለማናቅ ቤዚ ያረገዘችው። ስለዚህ ያው እኛ ቅድም እንዳልኳችሁ ፅንሱ ማቋረጫ ነው እና እርግዝናሽ መቋረጥ አለበት መቋረጥ አለበት ትጠጃለሽ። ስለምን እርግዝና ነው የምትሆነው? ስላረገሽው ልጅ ነው አማወረው እንዴ ቀዩ ከሆነ ይመረዙ ቀይ ነው ልጅ ቀዩ ትጠጃለሽ። ጥቁር ከሆነ ልጁ ቀይ ልጅ ነው እና ወደ ፋሚሊዎች የተመረጠው ቀይ ልጅ ነው። እንግዲህ አሁን ፅንሱ ሊጠፋ ነው ማለት ነው።

ውድ ነው የተከበራችሁ የኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን። እናንተ በየ ያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች፣ ዛሬ ትንሽ የሚያስደነግጥ ነገር ነው ለእናንተ እየላችሁ መጣሁት። እኔም ስሰማ ደንግጫለሁ፣ በጣም ነው የደነገጥኩት። ይሄ ነገር በመፈጠሩ በጣም አዝኛ ነው። እንደ ትክክለኛ ሰው ጥቃት ደርሶብኛል፣ እና ፍትህ ፈልጌ ነው ዛሬ ወደ እናንተ መጣሁት። ፍትህ ለኢፍሬም ፍትህ ለኤፍሬም ፍትህ ለኤፍሬም! ዛሬ ፍትህ ፈልጌ ነው የመጣሁት፣ እና እናንተ እንዳለ ኮሜንት ላይ ፍትህ ለኤፍሬም ፍትህ ለኤፍሬም እያላችሁ አድርጉልኝ። ሌላ አልቻልኩም፣ አቅቶኛል። ግዴታ ያስፈልገኛል፣ እና ተበድያለሁ። በጣም ነው የተበደልኩት፣ በጣም አሁንና እንደዛ ቪዲዮ ይዤላችሁ ባልመጣሁ እናንተ በጣም ደስ ይለኝ ነበር፣ ግን አልቻልኩም፣ አቃተኝ ግዴታ ደግሞ የቪዲዮ ወደ እናንተ መምጣት አለበት ብዬ አሰብኩኝና ዛሬ ትንሽ በሚያስደነግጥ ነገር ቀደም እንዳልኳችሁ በሚያስደነግጥ ነገር ነው የምንጠውላችሁ። ስሰማ በጣም ነው የደነገጥኩት፣ በጣም ከመላችሁ በላይ አሁን እናንተ ስትሰሙ ልክ እንደምደነግጡት እኔም ደንግጬ ነበር በሰዓቱ። ነገሩ ያስደነግጣል። አንዳንድ ያላሰባችሁት ነገር ሲፈጠርባችሁ ትደነግጣላችሁ። እንደ ሰውኛ ማንኛውም ሰው ያላሰበው ነገር ሲደረግለትም ወይም ደግሞ ሲገጥሞ ይደነግጣል እና እኔም ያላሰብኩት ነበር ከቤዛ ጓደኛ የሰማሁት ይሄ ነገር በመስማቴ በጣም ፀፅቶኛል ምክንያቱም በቃ ባልሰማው ይሻለኝ ነበር ባልሰማው ይሻለኝ ነበር እና ዛሬ ግን ያው ሁሉም ነገር ከእናንተ አልደብቅም እናንተም ስሙት ብዬ ወሬውን ለምን ለእናንተ አልነግራችሁም ብዬ ወሬውን ይዤላችሁ መጣው እንደዚህ አምቄውን ይዤ የመጣሁት ወሬውን ወዴትም ሳልተነፈሰው እናንተ ጋር ለተንፈሰው ብዬ ወሬውን ይችላችሁ መጥቻለሁ። በዚህ እርጉዝናት ተብያለሁ። በዚህ እርጉዝናት ተብያለሁ። ከማን እንዳረገዘች አላቅም። እሱ መታ ምን ጠይቃት ነው የሚሆነው። እርጉዝናት ስባል በጣም ነበር የደነገጥኩት፣ ከምላችሁ በላይ በጣም ነበር የደነገጥኩትና ዛሬ ግን እውነቱን እንድትነግረኝ እፈልጋለሁ። ምክንያቱም እስከዛሬ እንዴት እንደደበቀችኝና እንዴት ዛሬ ላይ እንደሰማው ብቻ አላውቅም። በጣም ግራ ገብቶኛል። የሶስት ወር እርጉዝ ናት ነው የተባልኩት። አስባችሁ ሶስት ወር ሙሉ ተደብቆ ነበር ለኔ ወሬው ማለት ነውና፣ በጣም ነው የከፋኝ። ምክንያቱም እንደ ጓደኛ መናገር ነበረባት፣ አርግዣለሁ ማለት ነበረባት እና ይሄ ሁሉ ነገር ማለት ነበረባት እና አሷ ግን ይሄ ትልቅ ሚስጥር እንደኔ ደብቃኝ ነበር። ይሄ ትልቅ ይሄ ሚስጥር ማለት ነው። አስባችሁታል እናንተ ላይ ቢደርስ ነገር ይሄ ነገር እናንተ ላይ አስባችሁታል። በጣም ከባድ ነገር፣ በጣም ከባድ ነገር የደረሰበት ነገር እና ውድ ፋሚሊዎች ምንም አልላችሁ፣ ፈጣሪ አምላክ ደስተኛ ያደርጋችሁ ነው ብላችሁ ሌላ ምንም አልላችሁ ቤተሰቦች። ዝም ብዬ ነው ማወራው፣ ግን ዛሬ እናንተን ያዝናናል ብዬ ያሰብኩትን ቪዲዮ ወደ እናንተ ይዤላችሁ የመጣሁት እኔም አይዲያውን ሳመጣው ትንሽ ተዝናንቼበታለሁ። እናንተ ደግሞ ይበልጥ ፈን አደርጋላችሁ ብዬ አሰብኩኝ። እና ዛሬ ያው ባለፈውት እንደሚታወቀው ቤዛ ፕራንክ አርጋኛለች እና ለምን እኔ አልበቀላት ብዬ አሰብኩኝ እና ብድሩን ማይመልስ ወንድ ደግሞ አይወለድም ነው ይባልና፣ ዛሬ ብድሬን ልመልስ ነው የመጣሁት ማለት ነው። የምንም እርጉዝ የለም ማንም አላረገዘም። ራሴው በራሴ የቀባጠርኩት ነገር ነው ማንም ሰው ያረገዘችም የለም ምንም የለም። ቤዛ ምንም ያረገዘችው ነገር የለም እና ጉድ ፋሚሎች ያው ባለፈው ፕራንክ ስላደረገችኝ ዛሬ እኔም ፕራንክ ላረጋት የመጣሁት ማለት ነው። ምን ብዬ መስላችሁ ፕራንክ አደርጋት? ያው ቀደም እንዳልኳችሁ ሶስት ሰለት እርጉዝ ነሽ ተብያለሁ እና ከቅርብ ጓደኛሽ ነው የሰማሁት እና ለምን እንደደበቅሽኝ እስከዛሬ እና ይሄ ነገር ደግሞ እንዴት አልነገርሽኝም? በጣም በቃ ብቻ አውቄ ትራስ አስደነግጣታለሁ እና አሁን ሌላ ወሬ ምንም ማውራት አልፈልግም ዶክተር ጋም ደውያለው። ጽንሱ እንዴት መቋረጥ እንዳለበት ዶክተር ጋ ደውያለው። እናቴም ጋ ደውያለው እና ጽንሱ የሚቋረጥበት መድኃኒት ሰጥቶኛል። እሱን መድኃኒት ደግሞ አሁን እጄ ላይ ይገኛል። ያሳያችሁ እሱንም ውድ ፋሚሊዎች፣ መድኃኒቱ እጄ ላይ ነው ያለው ማለት ነው። መድኃኒቱ እጄ ላይ ነው ያለው። ቀደም እንደነገርኳችሁ ውድ ፋሚሊዎች፣ ቤዛ እርጉዝ ናት ብያቸዋለው እና የቤዛ ደግሞ እርግዝና መከላከያ ወይም ደግሞ እርግዝናው በዚህ እንዲቀር ማድረጊያው ይህ መድኃኒት ነው። ይህ መድኃኒት ዝም ብሎ መድኃኒት አለም፣ አሁን ላይ በጣም እየተስፋፋ ነው ቴክኖሎጂውም ሙሉም ነገር ስላስፋፋው ለጊት ባለ ነገር ደግሞ ይህ ነገር ይዞልን መጥቷል፣ እና ውድ ፋሚሊዎች እንግዲህ ዶክተሩ እንዳለኝ ከሆነ ቀይ ልጅ ከሆነ ይህንን ቀዩን ትጠጣ ነው ያለኝ እና ጥቁር ልጅ ከሆነ ደግሞ ይህ ጥቁሩን ትጠጣ ነው ያለኝ፣ እና ውድ ፋሚሎች እዚች ጋ እንደምታዩት ይሄ መድኃኒት ነው። ጥቁር አለ፣ ቀይ አለ። እና ብቻ ያው እኔ አላውቅም። እኔም ሲሰጠኝ በጣም ደንግጬ ነበር፣ ምክንያቱም ይሄ ነገር እንዴት ነው ያጠፋው ወይ ጽንሱን ያጠፋው ወይ ብዬ ነበር። አዎ ዝም ብለህ ብቻ አጠጣት ብሎኛል ዶክተሩ። እናቴም እንደዛው ብዬ እንግዲህ ቤተሰቦች ነው ማለት ነው። እንግዲህ ዛሬ ምን አይነት ስሜት ይሰማታል ብዬ አስባለሁ። ምክንያቱም እርጉዝ ነሽ እላታለሁ። ከእርግዝ ነው አልፎ ደግሞ ጽንሱ ማጥፊያ ሚሪንዳ እና ኮካ አስፋችሁታል እና እጄድሽ መጥቻለሁ። እና ስለማናቅ ጥቁሪውን፣ ቀዩን አናቅም ልጁ። ስለዚህ አሁን ሁለቱንም ኮካውንም የሚሪንዳውንም ስፕሪስ አርጌ ሰጣታለሁ። ጽንሱ ይጠፋል ማለት ነው። ስለዚህ ጽንሱ ከጠፋ ደግሞ አሪፍ ነው። ወደ ፋሚሊዎች እንግዲህ እንደዚህ ብዬ አዘጋታለሁ። ምን አይነት ስሜት ይሰማታል፣ ወይም ደግሞ ምን አይነት ነገር ፊሊንግ ታደርጋለች የሚለው ነገር እስከማይው ቾክ እያለሁ። እንደዚህ አይነት ቪዲዮ ሰርቼ አላውቅም እስከዛሬ። ዛሬ የመጀመሪያ ነው። እስኪ ሐሳብ ላይ ኮሜንት ላይ የተሰማችሁን አስተያየት ስጡበት ብዬ አስባለሁ። ብቻ ቤዚ ስትመጣ በጣም ነው እንትን እምላት፣ እቀያየርባታለሁ እኔ ለፕራንኩ። ሐሳብ ብቻ ነው እንጂ ጽንስ ማቋረጥም ሆነ ልጅ ተረግዞ። ምንም ነገር አይቻልም። በማንኛውም ሃይማኖት ኃጢያት ነው። በማንኛውም አንድ ግለሰው ካረገዘ ግዴታ ፈጣሪ ብሎ ያው ልጅ የሚሰጠው ፈጣሪ አይደል እና ፈጣሪ የሰጠው ነገር ደግሞ ግዴታ ማለት አለበት እና አንዳንድ ሰዎች ለማስረዳት ያክል ነው። እኔ ያሰብኩት ለፕራንክ ያክል ነው እንጂ ጽንስ ይቋረጣል ወይም ደግሞ ምናምን ነገር ለማለት ፈልጌ አይደለም። መጀመሪያ ልንገራችሁ ብዬ ነው። ያው አንዳንድ ሰዎች ትኖራላችሁ ነገሮችን ወደ ሌላ አቅጣጫ የምታዞሩ ወይም ደግሞ የምታዩ ሰዎች ትኖራላችሁ። እኔ ያሰብኩት ለፕራንኩ አክብ ብቻ ነው እንጂ ማንኛውም ሰው ጽንስ ማቋረጥ የለበትም። የእግዚአብሔር ስጦታ ነው፣ ልጅ የእግዚአብሔር ስጦታ ነው። ስጦታ ደግሞ በረከቱና፣ ስለዚህ ውድ ፋሚሊዎች እንደዚህ በቀናነት አስቡትና ነገሩ፣ ብቻ አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ቤዚ እስከምትመጣ ትንሽ ይጠብቁ ቤተሰቦች። ቤዚ ስትመጣ ሚሪ እንደው ማየት ስለሌለባት መጀመሪያ ዝም ብለን እንደብቀውና

ቤዚ በጣም ቆየሽ፣ በሰላም አ በጣም ቆየሽ። እንድትቆይ አልፈለኩም ነበር። አይ እንድትቆይ አልፈለኩም ነበር። ዛሬ ለአንድ ነገር ነው የጠራሁሽ፣ እና በመጀመሪያ በጣም አናደርሽኛል ወይም ደግሞ አሳዝነ ብቻ ባለ ለባለፈው አይደለም፣ የባለፈው ነገር እኮ አልፏል። ያለፈ ነገር ያለፈ ነገር እኮ አልፏል። አይ ነው አንቺ ያደረግሽው ነገር በጣም የሚያናድር ነገር ነው። ምክንያቱም አንድ ሰው ጓደኛ እስካደረግሽው ድረስ ይናክል ውሸት ወይም ወይንም ይናክል ማስመሰል ጥዋር ነው ያስባለው እንደ አንድ ጥሩ ጓደኛ እንደ አንድ ጥሩ ጓደኛ ሞች አዎ በጣም ትልቅ ነገር ነው ያሸሽኝ እንደዚህ ታደርጋለች ብዬሽ ደግሞ አስቤ አላቅም ነበር እስከ ዛሬ ይገምሻል እንደዚህ አይነት ነገር ወይም ደግሞ ለኔ እንደዚህ አስቤ አላቅም ነበር ከምልሽ በላይ ያናደሽኛል ከምልሽ በላይ ትናንትና ጓደኛሽ ደውላልኝ ነበር የራስሽ የቅርብ ጓደኛሽ ስትናገር ይሰማል ከዚህ በፊትም አስተዋውቀሽኛ ጓደኛሽ እና እሷ ደውላልኝ ነበር እና ስለ አንቺ ነገረችኝ። ቤዛ ማለት አሁን ላይ እንደዚህ ናት ናም ብላ ነገረችኝ። ለምን አልቻልኩም ነበር ለምን አልቻልኩም ነበር የነገረችኝ ነገር ግን ያው እሷ አነጋገሯ አሳመነኝና የአንቺ ደግሞ የቅርብ ጓደኛሽ ናት እና እንደዚህ በማድረግሽ እኔ በእውነቱ በጣም ነው የተሰማኝ። አሁን እዚች ጋ ድጋሚ እንድታስመስኝ ምንም ነገር አልፈልግም። በቃ ቤዛ የነገረችኝ ነገር ግልጽ ነው። የምነግርሽ ቤዛ እርጉዝ ናት ተብያለሁ። የሶስት ወር እርጉዝ ናት ተብያለሁ። ጓደኛ ቤዛ እርጉዝ ናት ብላ ነገረች። ምነው እውነቱ ስለነገረችኝ ደበረች? ቁም ነገር ማለት አይ እኔ ምንም ማላውቀው ነገር እያወረክ ነው ያለሽ። በቃ እዚህ ጋር እንድትደብቂኝ ምናምን አልፈልግም ነገር የለም። አንደኛ ልጁ የማን እንደሆነ ትነግኛለሽ። ልጁ የማን እንደሆነ ትነግኛለሽ። ሶስት ወር ሶስት ወር ሙሉ ያረገችለት ልጅ የማን እንደሆነ ትነግኛለሽ። ሌላው ደግሞ እስከ ዛሬ ለምንድን ነው የሁሉ ነገር ያለ ነገር እኔ እግዚአብሔር የተመሰገነ ይሁን ክብሩ። እሱ አሁን መድሃኒዓለም ምንድነው ያለ ምንድነው ያልሽ? የሶስት ወር ጉዝነሽ እና ልጁ ነብረ ብትስቂው፣ ምንድነው የሚያስገርም ነገር እዚህ ላይ እያወራሁ ነው? የሚያስገርም ነገር ያወራሁት ነገር እኮ የለም። እየሰማሽኝ አይደለም ማለት ነው አንቺ አንደኛ ነገር ማለት ነው። ተበቃ እርጉዝ ነሽ ተብያለሁ። ሌላ ሰው ልጅ ስትወልጂ ቁሜ አላይም። ማድረግ ያለብኝ ነገር በሙሉ አደርጋለሁ። እኔ ጓደኛሽ ራስሽ ጓደኛ እና ከእሷ በላይ ጓደኛሽን አመንኳት ብዬ አመንኩኝ

ያ ምንድን ነው እዚች ጋውን እንዳላወቀ ምትሁኙ ያልሽ፣ ስሚ መቃሪ ደናና ነን ያጂ እንደማጠጣሽ ታጠጭ፣ ያጂ ለብሩ ምትዳረቅም፣ ያጂ አንደኛ ማለት ነው። ሲጀመር ቤተሰቦች ሰዎች፣ ያው ቅድም እንዳልኳችሁ መድኃኒቱን ይዘዋለሁ። ቤዛ የሶስት ወር ጉዝነት እና እርግዝናዋን ማቋረጥ ስላለባት ግዴታ ደግሞ የሚያቋርጣት ወይም ደግሞ ሊያቋርጥ የሚችል መድኃኒት ነው። ምንድነው? አንቺ ንፋስ ምናምን ነው በቃ አርግዘሽ አልተባልኩኝ። በምን ማርግዡ አላውቅም ነው። በንፋስ ጥቁር ከሆነ ልጁ ጥቁሩ ነው የምጠጪው፣ ቀይ ከሆነ ደግሞ ልጁ ቀይ ነው የምጠጪው። ስሚኝ አንዴ፣ ይኸውልሽ የሳቅሽ ቤዚ አታናጅኝ ጣምቶል የትኛውን መጠጣት እንደፈለግህ። አታናጂኝ፣ እየተናደድኩ ነው። አታናጂኝ፣ በቃ ከዚህ በላይ መናደድ አልፈልግም። አታናጂኝ። አሁን ስለማናውቀው ጀምር። ስለምን እርግዝና ነው? የቷ ጓደኛዬ ናት? እሱን እነግርሻለሁ። አሁን ለምን አስጨርሽኝ? ጥቁሪውን ይሁን ቀዩን ስለማናቅ ቢዛ ያረገዘችው። ስለዚህ ያው እኛ ቅድም እንዳልኳችሁ ጽንሱ ማቋረጫ ነው። እና ያው ዶክተሩ እንዳለኝ ከሆነ ልጁ ጥቁር ከሆነ ይሄኛውን እጠጣታለሁ። አዎ እናቴንም ጠይቃታለሁ። ባህላዊ ነው? አይ ዘመናዊ እና ነው እና ቤተሰቦች። ቀይ ከሆነ ደግሞ ይሄን ያጠጣታል። እና እኔ አሁን ውስጧ ላይ ያለው ልጅ ቢዛ ውስጧ ላይ ያለው ልጅ ስለማላቅ ጥቁሪውን፣ ቀዩን ስለማላቅ አሁን እትጃጃል። እሺ ሁለቱንም ንቃ፣ እትጃጃል ምንድነው ያጠጣኸው አንተ? ትጠጫለሽ። እርግዝናሽ መቋረጥ አለበት። ስላረገሽው ልጅ ነው የማወራው። ድብርት ቤተሰቦች እርግዝናውን አላቆምም እያለች ነው፣ በጣም እየተከራከረች። እርግዝናውን ታቆም። አንድ አንድ ሴት ልጅ ካረገዘች እርግዝናውን የማትፈልግ ከሆነ ማስወረድ የምትፈልግ ከሆነ ይህንን ነው የሚታዘዝላት። እና መድሃኒቱ ደግሞ አሁን የበጀን ያለው ቤዚ ደግሞ አርገዛለች። የሶስት ወር እርጉዝ ናት። ስለዚህ አሁን ጥቁር ከሆነ ልጁ ቅድም እንዳልኳችሁ ይህን ነው ትጠጣ ያለውና ቀይ ከሆነ ደግሞ ይህን ትጠጣ ያለው። እኔ ደግሞ ውስጧ ላይ ያለው ልጅ ጥቁር ይሁን ቀዩ ነው ያቀመሟችሁት ይሄን መድሃኒቱ ነው። ስለዚህ ያ ዳዳብኛን ጥቁር ይሁን ቀዩ ስለማላውቅ ፋሚሊዎች፣ እና አይንሽን ተጨፈኝና፣ ከሁለት አንዱ አማርጥሻለሁ። ከሁለት አንዱ የመረጥሽውን ሲሚኛ አንዴ ከሁለት አንዱ የመረጥ ሲሆን፣ ቀይ ከሆነ የመረጡ ቀይ ነው፣ ልጁ ቀይ ትጠጫለሽ። ጥቁር ከሆነ ልጁ ጥቁር ነው፣ ጥቁር ትጠጫለሽ። አሁን አንዴ ጨፍኝ፣ ጨፍኝ። ጥንሱ መቆም አለበት። ቤተሰቦች፣ ጨፍናለች፣ አይኗ ጨፍናለች። እንግዲህ የመረጠችው ጥቁር ከሆነ ወይ ቀይ ከሆነ ትጠጣለች ልጁ ጫማ ለፈጣ ኧረ ሲሚኝ ልጁ ጽንሱ ይቆማል ማለት ነው እና ስለዚህ አሁን ለመብረጥ ዝግጁ ነሽ ቤዚ እሺ ለመብረጥ ዝግጁ ነሽ አዎ እኔ ይኸውልሽ ክዳ በክዳኑ ብቻ ነው እሺ በክዳኑ ብቻ ነው ጫፉን ነው ማስነከርሽ ቆይ ተረጋጊ ጫፉን ነው ማስነከርሽ የመረጥሽውን ትጠጫለሽ ስለዚህ አሁን ነው። እዚች ጋር ቀይ ነው። ልጁ ሁሉ ጀመር ቀይ ልጅ ነበረ። እኔም ደስ የሚለኝ ቀይ ልጅ ነው እና ወደ ፋሚሊዎች የተመረጠው ቀይ ልጅ ነው እና የተመረጠው ቀይ ልጅ ነው። እንግዲህ አሁን ጽንሱ ሊጠፋ ነው ማለት ነው። ሌላ ወሬ አያስፈልግም። ተቸልሽ ተቸልሽ። የምን መጨማለቅ ነው? በጣም ተጨማለቅሽ። እንሱ መቋረጥ አለ። ቀይ መርጠሻል። ቀይ ነው ልጁ ተብሏል። ቤተሰቦች ልጁ ቀይ ነው ተብሏል። እና ቀይ ነው ልትጠጣ ነው ማለት ነው። በክዳኑ ሙሉ ነው። አጠጣ ሙሉ

ከዶክተር በላይ ታውቂያለሽ አንቺ። ጠጭ። በቃ አዎ፣ ፅንሱ መቋረጥ አለበት። ምክንያቱ ግዴታ የኔ ልጅ ነው መሆን ያለበት። መውለድ አለብሽ። ጠጪ። ሻት አላደረግሽም፣ እና ፋሚሊዎች ፅንሱ ሊቋረጥ ነው ይላል። በቃ ጽንሱ ሊቋረጥ፣ ቤዛ ጨክና እንግዲህ ፅንሱ እያስወረደችው ነው

በጣም እያስቸገርሽ በጣም በጣም አንቺ እኔ ምን ጋር በጣም ጌታ ታገስኩ ከልክ በላይ። ችግር የለው መስመር አለው ልጁ ወረደ። አሁን ውድ ፋሚሊዎች ጽንሱ ተቋርጧል የቤዛ የሶስት ወር ፅንስ ተቋርጧል አይ ምንም የቤዛ የሶስት ወር ፅንስ ተቋርጧል ቤተሰቦች እንግዲህ እንደምታዩት ያው ሶስት ነበረ አጠጣታ ያለኝ ምንም ልጅ የለም ስቀጥል ደግሞ ይኸውልሽ ልጅ የለም ምናምን ይኸውልሽ አንቺ አብዛኞቻችሁ ያረገዛችሁ ሰዎች መድሀኒቱ ሰዱ ለጽንሱ አሪፍ ነው ቆይ የትኛው ነው

ውድ ፋሚሊዎች የፈለኩ ነገር አድርግ። ምንም ማድረግ አንችልም። ምንም ማድረግ አንችልም። ሲጀመር እኮ ገና ሳይ ጤነኛ እንዳለው እኮ አይቻለሁ ማለት፣ ወይ ወይ የሆነ ነገር ነው ማለት። ምንም ፅንስ የሚያስወርድ ነገር የለም። ሚሪንዳ ሚሪንዳ ነው፣ እስከማቅ ድረስ ጠቅሙ። ለሚሪንዳ ጠቅሙ፣ ሚሪንዳ ጠቅሙ። ምንድን ነው አትሻል? ጓደኛሽ ታም አለች፣ ነው አርግዛለች አለች? መስሎኝ ነው ያለችኝ በጣም እና ውድ ፋሚሊዎች እንግዲህ የነበረን ቆይታ ይሄንን ይመስል ነበር። ዛሬ ትንሽ ተወዛግቤ ነው የመጣሁት ግን እ ኮካ አሪፍ ነው። አልፈልግም ብዬሽ ኮካ ጠጪ ነገር አታምጪ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ቤዛ እስከዚያ፣ ትንሽ ጽንሷ ኮካ ነገር፣ ኮካ ነገር፣ ጽንሷ እስከዚያ፣ በቃ አሪፍ ነው።